ወጥ መልኩ በአሜሪካ የሚኖሩ ቤተሰብና ጓደኛ ካላችሁ ወደ ሀገራችሁ እንዲመለሱ የምትነግሩ ጊዜው አሁን ነው ሲሉ አምባሳደር ኤርቫን ማሴንጋ ተናገሩ። በአዲስ አበባ የሚገኘው የአሜሪካ ኤምባሲ በአምባሳደር ኤርቫን ማሴንጋ አማካኝነት መልዕክት አስተላልፈዋል። ኢናይስትልን ክብራን ቤተሰቦቻችን እንደምን አላችሁ? ወደ ኢትዮ ከረንት መረጃ እንኳን ደህና መጣችሁ። እለታዊ የኢትዮ ከረንት መረጃ ከዚህ አንስቶ ማቅረብ እንጀምራለን። በቆይታችን የምንመለከታቸው ሀገር አቀፍና ዓለም አቀፍ ጉዳይ ትሰማላችሁ ይሆንላችሁ በእያላችሁ በመልካም ቆይታ እንደሆነላችሁ በዛሬ ቆይታችን ሌሎች የምንመለከታቸው ዋና ዋና ጉዳዮች እንደሚከተለው ይዘን ቀርበናል። በአክሱም የሚገኙ ሙስሊም ተማሪዎች ላይ የተጣለው የሂጃብ ክልከላ እስካሁን እልባት አለማገኘቱን ተገለጸ። የቢኤስ ቴሌቪዥን አዲስ ምዕራብ ፕሮግራም ከስርጭት ታግዶ እንዲቆይ ተወሰነ። ኦብነግ በሰላማዊ ፖለቲካ ትግል መቀጠሉን ዛሬ ቁርጠኛ ነኝ ሲል ገለጸ። ዱባይ እና አዲስ አበባ የወንጀል ተጠርጣሪዎችን ለመቀየር ተስማሙ። በቤተ ክርስቲያን ውስጥ ለምዕመናን ላይ ላብ የተጠረገበትን ሶፍት የሚያበላ አካላት ላይ እርምጃ ተወስዷል ተባለ። አዲሱ የትምህርት ሚኒስቴር ማሻሻያ አዲስ ሕግ ጸደቀ። እንዲሁም በኢትዮጵያ የሚጠቀሙት የዩቲዩብርና የቲክቶክ ተጠቃሚዎች ላይ አዲስ የግብር ታሪፍ ሊጥል መሆኑን መረጃዎች ያመለከታሉ። ክቡራን ቤተሰቦቻችን የኢትዮ ከረንት የዩቲዩብ ገጽን ላይክ፣ ሼር እንዲሁም ሰብስክራይብ እንድታደርጉ በትህትና እንጠይቃለን። አሁን ወደ ዝርዝር ጉዳዮች እንገባለን። በያላችሁ በመልካም ቆይታ እንዲሆንላችሁ ከልብ እንመኛለን። በህገወጥ መልኩ በአሜሪካ የሚኖሩ ቤተሰብ ወይም ጓደኞች ካላቸው ወደ ሀገራቸው እንዲመለሱ የምትነግሩ ጊዜው አሁን ነው ሲሉ የአሜሪካ አምባሳደር ኤርቫን ማሲንጋ ተናገሩ። በአዲስ አበባ የሚገኝ የአሜሪካ ኤምባሲ በአምባሳደር ኤርቫን ማሲንጋ አማካኝነት መልእክት አስተላልፈዋል። በህገወጥ መንገድ አሜሪካ መግባት፣ ቪዛ ለማግኘት መዋሸት፣ ያለ ህጋዊ የስራ ፍቃድ ስራ መስራትና የቪዛ ጊዜ ካበቃ በኋላ አሜሪካ መቆየት ከባድ ቅጣት ያስከትላል ብለዋል። ቅጣቶቹ እስር፣ ወደ ሀገር መመለስና ዳግም ወደ አሜሪካ እንዳይገቡ መከልከል እንደሚያካትት ነው አምባሳደሩ የተናገሩት። አክለውም በህገወጥ መልኩ አሜሪካ የሚኖሩ ቤተሰብ ወይም ጓደኛ ካላቸው ወደ ሀገር እንዲመለሱ የምትነግሩበት ጊዜ አሁን ነው ሲሉ ደጋግመው ገልጸዋል። መልእክቱ የአሜሪካ መንግስት በሌሎች ህገወጥ መንገድ እንዲገቡ የሚተባበሩትም ላይ ህጋዊ እርምጃ እንደሚወስድ አስጠንቅቀዋል። አሜሪካ በቅርቡ ህገ ወጥ ስደትን መከላከል አልቻሉም ባለቻቸው የሀገሪቱ ባለስልጣን ላይ የቪዛ ገደብ መጣሉን አስታውቀዋል። ህገ ወጥ መንገድ መግባት የሚያስገኘው ጥቅም በላይ ጉዳቱ ያመዝናል ብለው የኤምባሲ ዜጎች ወደፊት ህይወታቸውን ከመጉዳት እንዲታቀቡና በህገ ወጥ መንገድ በአሜሪካ ያሉ ቤተሰቦቻቸውንም በጊዜ እንዲመለሱ ጥሪ እንዲያደርጉ አምባሳደሩ አሳስበዋል። በአክሱም የሚገኙ ሙስሊም ተማሪዎች ላይ የተጣለው የሂጃብ ክልከላ እስካሁን እልባት አለማገኘቱን ተገለጸ። የትግራይ ክልል እስልምና ስልምና ጉዳይ ከፍተኛ ምክር ቤት ፕሬዝዳንት ሼህ አደም አብዱል ቃድር ዛሬ በሰጡት መግለጫ በተማሪዎች ላይ የተደረገው ክልከላ በተመለከተ ውይይቶች ቢደረጉ መፍትሄ ሊገኝ ግን አልቻለም። የምክር ቤቱ ጸሐፊ ሐጂ መሐመድ ካሳይ በበኩላቸው ሂጃብ የመልበስ ክልከላው እስካሁን አለመነሳቱ ጠቅሰው አሁንም ጥያቄያችን እንዲመለስ ጥሪ እናቀርባለን ብለዋል። ጨምረውም አክለውም የሃይማኖት መቻቻልና መከባበር የአንድ አገር ህዝብ መልካም ጌጥና መለያ ናቸው። ክልከላው የሃይማኖት እኩልነት የመማርን መብትን የሚጻረ ነው ያሉ ጸሐፊ ምክር ቤታቸው ጉዳይ በህግ እየተከታተለ እንደሚገኝ አስረድተዋል። በአክሱም ከተማ 159 ሴት ሙስሊም ተማሪዎች ሂጃብ ለብሰው ትምህርት ቤት እንዳይገቡ ከመታገዳቸው ከትምህርት ቤት ገበታ ውጭ ከሆኑ ስድስት ወር ያለፋቸው መሆኑ ይታወቃል። በቤተ ክርስቲያን ውስጥ ምእመናን ላይ ላብ የተጠረገበት ሶፍት የሚያበላ አካላት ላይ እርምጃ ተወስዷል ተባለ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያን ካውንስል በስሩ አባል ለሆኑ በሙሉ ከመጽሐፍ ቅዱስ ውጭ የሆኑ አካሄዶችንና ልምዶችን በሚመለከት ከድርጊቶቻቸው እንዲቆጠቡ ደጋግመው መክረዋል። የሮቦት አብያተ ክርስቲያን ህብረት ካውንስል የላከው ደብዳቤ እንደሚያመለክተው ከሆነ አባላትም በቤተ ክርስቲያን ውስጥ ይህ መጽሐፍ ቅዱሳዊ ከሆኑ ተግባራት እንዲቆጠቡ የሚያሳስብ ነው። ላብነትም ለየት ውሃ ጨርቃጨርቅ የሚሸጡ እንዲሁም ላባቸውን የጠረጉበት ሶፍት በምዕመና የሚሰጡ መኖራቸውን አመላክተው ካውንስል አባላቱ ቤተክርስቲያኖች ከመሰለ ድርጊቶች እንዲቆጠቡበት በጥብቅ አስጠንቅቋል መባሉ መረጃዎች ያመለክታሉ። የእርኖ ቦታ ቤተ ክርስቲያን ህብረት ካውንስል ያወጣው መመሪያ እንደምትተገብረ አሳውቆ መሰል መጽሐፍ ቅዱሳዊ ልምዶች እንደምትጸየፍ ገልጸዋል። ከሰሞኑ ኢትዮጵያ ወንጌል አማኞች አብያተ ክርስቲያን ካውንስል ከነብዩ እዩ ጩፋ ጋር ውጥረት ውስጥ መግባታቸው የሚታወስ ሲሆን የመጽሐፋዊ ቅዱስ ልምዶች በሚተገብሩ አካላት ላይ እርምጃ እየወሰደ ነው ነብዩ እዩ ጩፋ በጸጥታ አካላት በኋሳ ከተማ አጀባ የተደረገለት መሆኑን በካውንስሉ ከመጽሐፍ ቅዱስ ውጭ ነው ብሎ የነበረ ቢሆንም ነብዩ እዩ ጩፋ ግን የካውንስሉ መግለጫ አጣጥሎ ነበር። በዚህም የተነሳ ነብዩ የሚመራውን የክርስቲያን አርሚ ቸርችን በካውንስሉ እገዳ ተጥሎበታል። የኢቢኤስ ቴሌቪዥን የአዲስ ምዕራፍ ፕሮግራም ከስርጭት ታግዶ እንዲቆይ ተወሰነ። የኢቢኤስ ቴሌቪዥን ጣቢያ የሚተላለፈው አዲሱ ምዕራፍ የተሰኘው ፕሮግራም በኤዲቶሪያል አሰራር አስፈላጊውን እርምት በመውሰድ ባለስልጣኑ እስኪያውቀውና ውሳኔ እስኪያገኝ ድረስ ከስርጭት ታግዶ እንዲቆይ ተወሰነና የጽሁፍ ማስጠንቀቂያ የተሰጠው መሆኑን የኢትዮጵያ መገናኛ ብዙሀን ባለስልጣን አስታውቀዋል። ባለስልጣኑ እሁድ መጋቢት 14 ቀን 2017 ዓ ም ያሰራጨውን ፕሮግራም ከመገናኛ ብዙሀን አዋጅና ከዘርፉ ህጎች አንጻር በመገምገ አስተዳደራዊ እርምጃ መውሰዱን የተገለጸው የኢትዮጵያ መገናኛ ብዙሀን ባለስልጣን ፕሮግራሙ መታደግ አስመልክቶ ያወጣው መግለጫ ከላይ ተያይዟል። በሰላማዊ ፖለቲካ ትግል ለመቀጠል ዛሬም ቁርጠኛ ነኝ ሲል ኦብነግ አሳሰበ። የኦጋደን ነጻነት አውጪ ግንባር ኦብነግ በወጣይ ጉዳይ ዙሪያ በወጣው መግለጫ በ2010 ዓ ም የተመሰረተው ስምነት አክብሮ መቀጠሉ መወሰኑ ይፋ ያደረገው የግንባሩ አስፈጻሚና ኮሚቴ ከፌደራል መንግስት ጋር የተደረሰውን የሰላም ስምነት ለማስቀጠል ቁርጠኛ መሆኑን ና የሀገሪቱ የፖለቲካ ሂደቱ ሰላማዊ መንገድ መሳተፍ እንደሚቀጥል ይፋ አድርጓል። በማከልም በፈረንጆቹ መጋቢት ሰላሳ ኦብነግ ሊቀመንበር አብዱሮማር ማሀዲ የወጣውንና በኢትዮጵያ መንግስት ላይ የኃይል እርምጃ እንደወስድ የሚጠይቀውን ደብዳቤ አውግዟል ብለዋል። መግለጫው ሲቀጥል ለፖለቲካ ትርፍ ሲባል ህዝብን የሚከፋፍል ለሰላም መረጋጋት ጠንክ የሆነ አመጽና ሁከት የሚፈጥር ማንኛውም አይነት አመለካከትን ራስ በራስ የማስተዳደር መብትን ለተጎናጸፈ የሶማሌ ክልል ህዝብ የሚጠቅም ባለመሆኑ ተቀባይነት የለውም ብለዋል። ለቀረበው የአመፅ ጥሪ የሊቀመንበሩ የግል አመለካከት እንጂ የድርጅቱ አቋም እንደማይወክል ነው የሞገተው ኦነግ። መግለጫው ሲቀጥል የሰላም ስምምነቱ ተግባራዊ ለማድረግ በመንግስት በኩል ቁርጠኝነት አለ ተብሏል። በመሆኑም በሀገር ውስጥም ሆነ በውጭ ሀገር የሚገኙ ወገኖች የክልሉ ሰላም አሁን ባለበት ሁኔታ ተረጋግተው እንዲቀጥል ልማት እንዲፋጠ የሚችልበትን መንገድ ሁሉ አስተዋጽኦ ለማበርከት እንዲረባረብ ጥሪ አቅርቧል። በመግለጫውም ሲደመድም ጸረ ሰላም አመለካከት ያላቸው ግለሰቦች በፓርቲው ስም የሚፈጽሙት ኃላፊ የጎደለው ድርጊት ምክንያት በፓርቲው ህጋዊና የሚያደርገውን የፖለቲካ እንቅስቃሴ ላይ ተጽዕኖ እንዳያሳድር የኦብነግ ማዕከላዊ ኮሚቴ በቅርቡ ተስ ተሰብስቦ ተገቢውን ህጋዊ እርምጃ የሚወስድ መሆኑን ለማሳወቅ እንወዳለን ሲል ኦብነግ በመግለጫው አሳስቧል። በዱባይ እና አዲስ አበባ የወንጀል ተጠርጣሪዎችን ለመቀየር ተስማሙ። የኢትዮጵያ ፌዴራል ፖሊስ በዱባይ ወንጀል ሰርተው በኢትዮጵያ የተሸሸጉ ተጠርጣሪዎችን በቁጥጥር ስር በማዋል ምርመራ እየተከናወነ መሆኑን አስታውቋል። የኢትዮጵያ ፌዴራል ፖሊስ ኮሚሽን ጄኔራል ደመላሽ ገብረ ሚካኤል ከተባበሩት አረብ ኤምሬቶች የዱባይ ፖሊስ ምርመራ ቡድን ኃላፊ ሌተናንት ኮሎኔል አብ አብደላ መሐመድ ከተመራ የምርመራ ቡድን ጋር በወንጀል ምርመራ ዙሪያ ተወያይተዋል። ኮሚሽኑ በውይይቱ ወቅት በዱባይ ወንጀል ሰርተው በኢትዮጵያ የተሸሸጉ ተጠርጣሪዎችን በቁጥር ስር በመዋል ምርመራ እየተከናወነ መሆኑን ተናግረዋል። ነገር ግን ምን ያህል ተጠርጣሪ በቁጥር ስር እንደዋሉ እንዲሁም በምን አይነት ወንጀል ድርጊት እንደተሳተው በመግለጽ የተባለ ነገር የለም። በውይይቱ በቀጣይ በሁለቱም ሀገራት ተፈላጊ የሆነ ተጠርጣሪዎችን አሳልፈው በመስጠት በህግ ተጠያቂ ለማድረግ በጋራ የወንጀል ምርመራ ቡድን በማቋቋምና የልምድ ልውውጥ በማ ግ እንደሚሰራ መናገራቸውን ከፌደራል ፖሊስ የተገኘው መረጃ ያመለክታል። ሌቴናል ኮሎኔል አብደላ መሐመድ በበኩላቸው በቀጣይ የሚከወኑ የጋራ የወንጀል ምርመራ ስራዎች ውስጥ ዱባይ የሚካሄዱትን የኢትዮጵያ ፌደራል ፖሊስ የወንጀል ምርመራ ኃላፊዎች ለመቀበል ዝግጁ መሆኑን ገልጸዋል። የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት አንድ አመት እንዲያስተምሩ ሊገደዱ መሆኑን ተገለጸ። ትምህርት ሚኒስቴር የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ማህበረሰቡን ለአንድ አመት በቅድሚያ እንዲያስተምሩ ወይም እንዲያገለግሉ የሚያደርገው አሰራር ተግባራዊ ለማድረግ እቅድ መያዙን አስታውቋል። ሚኒስቴሩ ፕሮፌሰር ብርሃኑ ነጋ መጋቢት 24 ቀን 2017 ዓ ም በህዝብ ተወካይ ምክር ቤት የሰው ሀብት ልማትና ስራ ስምሪት ቴክኖሎጂ ጉዳይ ቋሚ ኮሚቴ የ12ተኛ ክፍል ሀገር አቀፍ መልቀቂያ ፈተና በተማሪዎች ውጤት ዝቅተኛ የሆነበት መንስኤ በተመለከተ ጥናት አቅርበዋል። በውይይቱ ሲደረግ የነበረበትም በዚህ ወቅት በዩኒቨርሲቲ ተማሪዎች ስለተያዘው እቅድ አብራርተዋል። ላለፉት ዓመታት እሳቸው በኃላፊነት ከተሾሙ ጀምሮ የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና የተማሪዎች ውጤት በከፍተኛ ደረጃ ዝቅተኛ እንዲሆን ካደረጉ መንስኤ መካከል የመምህራን ብቃትና የተነሳሽነት ማነስ ተጠቃሽ መሆናቸውን ጠቁመዋል። ችግሩ በአጭር ጊዜ ለመፍታት እንዲቻል የተለያዩ ተግባራት እየሰሩ መሆኑን ሚኒስትሩ ገልጸዋል። የኢትዮጵያ ዩኒቨርሲቲ ሰርቪስ የሚለው መጠሪያ የተሰጠው ከ2019 ዓ.ም ጀምሮ ተግባራዊ እንዲደረግ እቅድ የተያዘ መሆኑ የገለጹ ሚኒስቴሩ በአራት ዓመታት የሚመረቁ ተማሪ የሶስት ዓመታት ትምህርት እንዳጠናቀቁ ወደ አስተማሪው ማህበረሰብ ተመልሶ ለአንድ ዓመት የማስተማር አገልግሎት ይሰጥና ማህበረሰቡ እንዲያገለግሉ ይደረጋል እንዲመረቁ ይደረጋል ሲሉ ተናግረዋል። ይህም ሲሆን ተማሪዎቹ መሰረታዊ ወጪ የሚሸፍን እንደሚሆን አክለዋል። ይህ አሰራር ለተማሪዎቹ ለራሳቸው የተግባር ትምህርት እንደሚሆንና የበለጠ እንዲበስሉ እንዲያደርጋቸውም ተናግረዋል። ተማሪዎቹ የመምህርነት ሙያ ተላብሰው በዚያው ወደ ሙያው እንዲያመሩ እድል በመፍጠር ለጊዜው ቢሆንም በዘርፉ እየቀነሰ የመጣው ወደ ሙያው የሚገቡ አስተማሪ ቁጥርም ለማሳደግ እንደሚረዳ ሚኒስትሩ አብራርተዋል። በቅርቡ መምህራን ላይ በተደረገው ግምገማ 100 ሺህ የሚደርሱ የመምህራን እጥረት መሮር መታወቁ የተናገሩት ፕሮፌሰር ብርሃኑ ነጋ አሰራሩ በከፍተኛ ደረጃ ላይ የመምህራን እጥረት እንዲቀነስ የበኩሉ እንደሚወጣ አስረድተዋል። ወደ መምህርነት ሙያ የሚገቡ ሰዎች ክፍተት ለማስተካከል ከተያዘው ዘርፍ ብዙ የማትኪያ ስርዓት አንዱ መምህራን በሀገሪቱ ስርዓት ውስጥ ራሳቸው ድርሻ እንዲኖራቸው የኑሮ ውድነት እንዲቋቋሙ ለማድረግ የመምህራን ባንክ ማቋቋም አንዱ ዕቅድ መሆኑን አንስተዋል። ባንኩ በአንድ ዓመቱ ውስጥ ወደ ስራ ይገባዋል ብሎ እንጠብቃለን ያሉት ሚኒስተሩ በ2019 ዓ ም ደግሞ በእርግጠኝነቱ የኢትዮጵያ ዩኒቨርሲቲ ሰርቪስ አሰራር እንደሚገባም ጠቁመዋል። ዩቱበር እና ቲክቶከሮች ግብር ሊከፍሉ ነው ተባለ። በበይነ መረብ የተለያዩ መተግበሪያዎች ላይ በክፍያ የሚቀርቡ ወይም የሚያቀርቡት አገልግሎት ገንዘብ የሚያገኙት ሰዎች ላይ መንግስት ተጨማሪ እሴት ታክስ መሰብሰብ ማቀዱን ታውቋል። በድረገጹ የሚቀርቡ የዜና አገልግሎቶች በብሮካስትና ፊልምና ሙዚቃ ጨምሮ የሚቀርበ አገልግሎት ላይ ተጨማሪ ሴት ታክስ ወይም ቫት ይጣልባቸዋል። በደንበኝነት ምዝገባ ላይ የተመሰረተ የሚዲያ አገልግሎት የሚሰጡ ተጨማሪ ሴት ታክስ እንዲከፍሉ የሚያስገድደው አሰራር ኤሌክትሮኒክስ ዘዴ በሚቀርቡ የትራንስፖርት አገልግሎት ላይ ተጨማሪ ሴት ታክስ እንዲጣል ያስገድዳል። አዲሱ አዋጅ በበየነ መረብ የሚተላለፉ ፖድካስቶች ብሎገርና ጆርናል በበየነ መረብ የሚሸጡ መጽሐፍ በበየነ መረብ የሚሰጥ የትራንስፖርት አገልግሎት ለመንግስት ታክስ መክፈል እንዳለባቸው ይደነግጋል። በበየነ መረብ የትራንስፖርት አገልግሎት የሚሰጡ አካላት የደረሰኝ አገልግሎት የመስጠት ኃላፊነት አለባቸው።